ሲሄዱም አንድ ላይ ሲበሉም አንድ ላይ የተባለላቸው የአንድ ሳንቲም ሁለት ገጽታ ሆኖ በአንድ ሰሞን ፍቅር ወድቀው የነበሩት ሁለት ሰዎች ፕሬዝዳንት ዶናልድ ትራምፕና ሀይ ያሉ ሰው ኤለን መስክ በመካከላቸው ይታይ የነበረው የከረው ውጥረት ያለፈው ሐሙስ በአደባባይ ፈንድተዋል። ትራምፕ እኔ ባልኖር ኖሮ ምርጫውን አያሸንፉም ነበር፣ ዲሞክራቶች ሁሉንም የሚቆጣጠሩት ነበር በማለት ኤለን ትራምፕ በሪፐብሊካን ፖሊሲ ህግ ላይ ያደረሱትን ጥቃት ሲነቅፍ፣ ትራምፕ ደግሞ በኤለን በጣም ተበሳጭቻለሁ ኤለንን ብዙ ነገር ረድቼዋለሁ፣ አለው እሱ ዝም ብሎ ነው ያበደው ሲሉ ኤለን መስክ ደግሞ በአጽፋዊ ምላሹ ትራምፕ ከስልጣን ይረዱ መከሰስ አለባቸው እና በሳቸው ምትክ ምክትላቸው ጄዲ ቫንስ ቫንስ ስልጣኑ ይረከቡ ሲሉ በግልጽ ሰማያቸውን መቅደዳቸውን አብስሯል። ይህ በቃላት ውርወራ የታጀበው እና ተጻጽፎ የቀጠለው የሁለቱ ወዳጆች ጠብ የአሜሪካ ፖለቲካ ላይ ኢኮኖሚያዊ ስጋት እንደደቀነም እየተነገረ ነው። በዚህ የመረጃ ጥንቅራችን የሁለቱን ፍጥጫ በተመለከተ እንዴትና ወዴት ለምን የሚለውን ጉዳይ አንስተን እንዳስሳለን። እስከ ቪዲዮው ፍጻሜ አብራችሁ እንድትቆዩን ጋብዛለን። ከሰሞኑ እርስ በእርስ መነዋቆር የጀመሩት ሁለቱ ጥብቁ ወዳጆች ፕሬዝዳንት ዶናልድ ትራምፕና በሀያሉ ኤለን መስክ መካከል ያለው የከረረ ውጥረት ያለፉ ሐሙስ በአደባባይ ፈንድተዋል። አለ መግባባታቸው ወደ የከረረ የቃላት ጦርነት ለመለወጥም ብዙ ጊዜ አልፈጀበትም። ትራምፕ መስክን ከፌዴራል መንግስቱ ጋር ያለውን የስራውል ለስፔስ ኤክስ የደም ስር የሆነውን የንግድ ስምምነት ለማቋረጥ አስፈራርተዋል። ሁለቱም የቀድሞ ወዳጆች በ24 ሰዓታት ውስጥ እርስ በርሳቸው በመፈራረጅ የተለዋወጡ አስር ነገሮችም የዓለማችንን ዓይንና ጆሮ ሆኖ የትልልቅ ሚዲያዎች የፊት ገጽን እያጨናነቀው ይገኛል። መስክ የትራምፕን መንግስትን ታግሎ ማሸነፍ አይችል ይሆናል፣ ነገር ግን ትራምፕም ሆነ ሪፐብሊካን ፓርቲን ከፍተኛ የሆነ ዋጋ ሊያስከፍላቸው ይችላል። ትራምፕም ይህ ጠፋቸው አይመስልም። በአጭር የተቀጨው የትራምፕና የመስኩ ወዳጅነት የአሜሪካን ፖለቲካ ወዴት ይመራው ይሆን? በዚህ ሰዓት ዓለም አቀፍ ሚዲያዎች ከዚህ ሌላ ምንም ወሬ የላቸውም። ስለነሱ ከማውራታችን በፊት ግን ከዚህ ጸብ ጋር ስለሚገናኝ አንድ ሰው በትንሹ አንስተንን እንንገራችሁ። ይህ ሰው ጄፍሪ ኤፕስቴን ይባላል። በወቅቱ ከግማሽ ቢሊዮን ዶላር በላይ የነበረው ኢንቨስተር ነበር እና በ2013 የተለያዩ ሴቶችን በወሲብ ንግድ በማሰማራት ወንጀል ክስ ቀረበበት። ይህ ሰው ሲከሰስ በአሜሪካን ምድር እጅግ የታወቁ ፖለቲከኞችና ታዋቂ ሰዎች ስም ይፋ ባልሆኑ የክስ መዝገቡ ላይ ሰፍሮ ነበር። ሆኖም ይህ ክስ በሂደት ላይ እያለ ጄፍሪ በታሰረበት እስር ቤት ውስጥ ራሱን አጠፋ ተባለ። ሆኖም ብዙዎች ይህንን ነገር ይጠራጥራሉ። ምክንያቱም እሱ በሞተበት በዛን ዕለት ምሽት እሱ በታሰረበት ክፍል አካባቢ ያሉ የእስር ቤት ካሜራዎች ተበላሽተው ነበር ተብሏል። ለምን ተበላሹ? ማናበላሻቸው? በየደቂቃው ጎበኙት የነበሩት የሆኑ የቤቱ ጥበቃዎች የዛን ዕለት ምሽት እንዴት ይችላል ሊሉት ቻሉ? የሚሉ ጥርጣሬን እውነት ሊያደርጉ የሚችሉ ጥያቄዎችን ከማስናሰቱን በተጨማሪ በጀፍሪ ሟሟት ላይ በተደረገው ምርመራ አንገቱ አካባቢ የመሰበር ምልክት ተገኝተዋል። ይህ ደግሞ ራስን በማጥፋት ወቅት የሚከሰት ነገር አይደለም። ስለዚህ ጀፍሪ ኤፕስቴን ከወሲብ ቅሌት ጋር በተያያዘ ስማቸው እንዳይነሳ የፈለጉ ወይም ስጋት ያደረባቸው ይፋ ያልሆኑት በክስ መዝገቡ ላይ የሰፈሩ ታላላቅ ሰዎችና ባለስልጣናት ሚስጥር እንዳይወጣ ሲሉ አስገድለውት ይሆናል ተብሎ የሚገመት ሴራ አለ። ይህ በእንዲህ እንዳለ ታዲያ ከወራት በፊት ለአመታት ሳይገለጽ የቆየው የጀፍሪ ኤፕስቴን ፋይል ላይ በአሜሪካ ምድር እጅግ የታወቁ ፖለቲከኞችና ታዋቂ ሰዎች ስም ሰፍሮበታል የተባለው የክስ መዝገቡ ሙሉ ለሙሉ ለሕዝብ ይፋ ይደረጋል የሚል ነገር ከአሜሪካ አቃቢ ህግ ተሰምቶ ነበር። ይቺን ነገር ያዟትና ወደ ሰሞነኛው ጸባቸውን ውሰዳችሁ ሰሞኑን በዶናልድ ትራምፕና ና በኤለን መስክ መካከል ያለው የቀላት ልውውጥ አድርጎ እዚህ ጊዜ አንዱ በሌላው ላይ ሚሳኤል ሲተኩስ አምሽተዋል። እናም ዛሬ እንደ ሰሞኑ አንዱ አንድ ነገር ሲናገር ሌላው ሲመልስ ቆይና ከሰዓታት በፊት ትራምፕ ፖሊሲያቸው መተች የጀመረውን ኤለን መስክ በኃይለኛ ቃላት ሸንቆጥ ማድረጋቸውን ተከትሎ ከአንድ ሰዓት በኋላ ትራምፕ ለሰነዘሩ ትችት ኤለን መስክ አጸፋ ነው ያለውን የመልስ ምት በኤክስ አካውንቱ አሰፈረ። ኤለን መስክ በዚህ የመልስ ምቱም ቀደም ብለን በመግቢያችን ላይ የጠቀስነውን ሰው ስም በመጥቀስ ይፋ ይደረጋል የተባለው የጀፍሪ ኤፕስቴይን ፋይሊዮስ ዩቅዴት ሊስት ተደፋፍኖ የቀረው የዶናልድ ትራምፕ ስም ስላለበት ነው የሚል አደገኛ ቦምብ በትራምፕ ላይ ጣለም። የሁለቱም ግጭት ተከትሎም የቴስላ ሼር በ15 ፐርሰንት መቀነሱ ተነግሯል። እናም ከወርና ሶስት ወር በፊት ሲሄዱም አንድ ላይ፣ ሲበሉም አንድ ላይ የተባለላቸው ሁለት ሰዎች እንዲያ መሆን መጀመራቸውም ዓለምን ያስገረመ ሲሆን ትንኝም ለሆዱ ዝሆንም ለሆዱ ወደ ወንዝ ወረዱ ይለው ነገሩን እንዲሉ አድርጓል። በዚህ የቃላት ጦርነታቸው ትራምፕ እኔ ባልኖር ኖሮ ብቻውን አያሸንፉም ነበር፣ ዲሞክራቶች ሁሉን የሚቆጣጠሩት ነበር በማለት ኤለን ትራምፕ በሪፐብሊካን ፖሊሲ ሕግ ላይ ያደረሱትን ጥቃት ሲነቅፍ ትራምፕ ደግሞ በኤለን መስክ በጣም ተበሳጭቻለሁ፣ ኤለን ብዙ ነገር ረድቼዋለሁ፣ እሱ ያበደ ነው ሲሉ ኤለን መስክ ደግሞ በአጸፋዊ ምላሹ ትራምፕ ከሥልጣን ይውረድ የሚልን መልእክት በማስፈር ጭምር በግልጽ ሰማያቸውን መቅደዳቸውን አብስሯል። በህዝብ ከተሰጣቸው አናሳ ግምት፣ በተአምር ከሞት ካመለጡባቸው ሙከራዎች፣ የተፎካካሪያቸው የካማላ ሀሪስ የተጋጋሉ ቅስቀሳ ዘመቻዎችና ሌሎች በእንጥልጥል ያሉ ገና ያለየላቸው የፍርድ ቤቶች ክሶች ትችትና በመሳሰሉት ከባባር ተግዳሮቶች መሃል ሜክ አሜሪካ ግሬት አጌን የሚል መሪ መፎክራቸውን ይዘው የተነሱት ፕሬዝዳንት ትራምፕ ዳግማ አሸንፈው ነጩ ቤተ መንግሥት ስለመግባታቸው የዓለማችን የሀብት ቁንጮ ባለጸጋ ኤለን መስክ ሀያሉ ሰው የአንበሳውን ድርሻ እንደወሰደ ይነገራል። ከዚህ ቀደም ራሱን ፖለቲካን በተመለከተ በአስተላለፈው መልእክቱ ለዘብተኛ ነኝ ሲል የተደመጠው ኤለን ባለፈው ሐምሌ የተመራጩ ፕሬዝዳንት ዶናልድ ትራምፕ በፔንሲልቬንያ ግዛት በትለር ከተማ የግድያ ሙከራ ከተደረገባቸው በኋላ ለሪፐብሊካኑ እጩ ያለውን ድጋፍ ይፋ በማድረግ ከምርጫው በፊት ባሉት ጥቂት ሳምንታት ወሳኝ የሚባሉ ግዛቶቹ መራጮቹ ትራምፕ እንዲመርጡ ከመቀስቀሱም ባለፈ ለምርጫው ድጋፍ የሚውል 119 ሚሊዮን ዶላር ለግሷል። ስሙን ገንዘቡንና ማህበራዊ ሚዲያውን ለተመራጭ ፕሬዚዳንት የሰዋው መስክ ትራምፕን እጃቸውን ይዞ ወደ ዋይት ሀውስ እንዳስገባም እማኝ አያሻም። ፍሎሪዳ በሚገኘው ማር አላጎ በተሰኘው ቅንጡ ሪዞርት የትራምፕ የምርጫ የምስጋና ክብረ በዓል ድግስ የቤተሰቡ የእራት ጠረጴዛ ላይ በመገኘት ያላቸውን ትስስር በደንብ የገለጠው ኤለን መስክ የትራምፕ ልጆችም አጎቴ ሲሉ ነው የሚጠሩት። ታዲያ እስከ ሰሞነኛው ምሽት ድረስ ትራምፕ ፕሬዝዳንት በመሆናቸው እንደሱ የተደሰተ ያለ አይመስልም ነበር። በዚያ ምርጫ ምሽትም የአሜሪካ ሕዝብ ዶናልድ ትራምፕ ግልጽ የሆነ መልእክትና የለውጥን ጥንስስ ነው የሰጠው ሲል ኤክስ በተሰኘው በማህበራዊ ሚዲያ መድረኩ ላይ ጽፏል። ትራምፕ በበኩላቸው ማሸነፋቸውን ይፋ ባደረጉ ምሽት የኤለን መስክን ስም በማንሳት አወድ ሰውታል ስፔስ ኤክስ የተባለውን የሮኬት ኩባንያውንም ሲያደ እንደደምቁለት ሰምተዋል። ተመራጩ ፕሬዝዳንት በሁለተኛው ዙር የመሪነት ዘመናቸው መስክን ወደ መንግስታቸው አምጥተው በመንግስት ውስጥ ያለውን ብክነት እንዲቋጠር የሌለ ሹመት በመስጠት አዛዥ እና አዛዥ አድርገው ነበር። የሁለቱ ፍቅር ግን ብዙም አልዘለቀም። ብዙም ሳይቆይ መቼና እንዴት እንደሆነ በቅጡ አይታወቅም። ሁለቱ ሀያላን ግለሰቦች መንገዳቸው እየተለያየ ንግግራቸውም ነቆራ እየበዛበት መጣ። በ24 ሰዓታት ውስጥ እርስ በርሳቸው በመፈራረጅ የተለዋወጡት አስር ነገሮች የዓለማችን አይንና ጆሮ በመሳብ የትልልቅ ሚዲያዎች የፊት ገጽ አጨናንቀው ይገኛል። ባለፈው በሜ ወር በቀን 29 የቴስላ ዋና አስፈጻሚ ኤለን መስክ ዶጊ ተብሎ የሚጠራውን ከትራምፕ መንግስት አስተዳደሩ ወጪ ቆጣቢ ቡድን ጋር ያለውን ኃላፊነት የያዘለት የቀጠሮ ጊዜ እንዳለቀ ስራውን እንደሚያቋርጥ አስታወቀ። በቀጣዩ ቀን በሜይ 30 ትራምፕ እንዲህ ሲሉ አስታወቁ። በነገው ዕለት ከቀኑ 1 ሰዓት ከ30 ላይ በኦቫል ቢሮ ከኤለን መስክ ጋር ጋዜጣዊ መግለጫ ይኖራል። እናም ይህ ኤለን መስክ የመጨረሻው ቀን ነው። ነገር ግን ሙሉ በሙሉ ከዚህ እየወጣ ነው ማለት አይደለም። ምክንያቱም እሱ ሁልጊዜ ከኛ ጋር በመሆን በሁሉም መንገድ ይረዳናል በነጩ ቤተመንግስት እንገናኝ ካሉ በኋላ ኤለን ማስክ እና ትራምፕ በዋይት ሃውስ ባደረጉት የመጨረሻ ቀን ጋዜጣዊ መግለጫ ላይ ትራምፕ መስክ በነጩ ቤተመንግስት ውስጥ ባይገኙም ከኋላም ከፊትም እየሆኑ ይሳተፋሉ፣ ድጋፋቸውን ይቀጥላሉ ሲሉ መግለጫውን ሰጡ። ኤለን መስክም ዶጊ ተብሎ ከሚጠራው ከዚህ የትራምፕ ቡድን ጋር ለ129 ቀናት ውጪ ለመቀነስ ከሰራ በኋላ በይፋ ስራውን ለቀቁ። ይህ መግለጫ ከሰጡ ከሁለት ቀናት በኋላ በጁን ሁለት ትራምፕ ስለ ቢግ ቢዩቲፊል ቢል ወይም ትራምፕ ግዙፍ ቆንጆ ህግ ብለው በሚጠሩት የኢኮኖሚ ፖሊሲ አዋጃቸው ላይ ብዙ የውሸት መግለጫዎች የተሰራጩ ነው በማለት በቱሩዝ የማህበራዊ ሚዲያቸው ላይ ያጋሩት ትራምፕ ይህ የኢኮኖሚ እቅዳቸው አዎንታዊና ጠቃሚ ነው ብለው ያምናሉ እና ይህንን ህግ በሚቃወሙት እንደ ኤለን መስክ ያሉትን ተቃዋሚዎቻቸውን በመቃወም ባጋሩት ልጥፍ በፖሊሳቸው ተሟገቱ። በጅን ውስጥ የቴስላ ዋና ስራ አስፈጻሚና ና የኤክስ ማህበራዊ ሚዲያ መድረክ ባለቤቱ ኤለን መስክ የትራምፕን ህግ በይፋተችም እንዲህም አሉ። ይቅርታ ግን ከአሁን በኋላ ሊቋቋመው አልቻልኩም። ይህ ግዙፍ አጸያፊ በአሳማ የተሞላ ሲል ነበር የኮንግረሱ የውጭ ረቂቅና በትራምፕ ላይ ትችቱን ያዘነበው ኤለን አክሎም ለዚህ የውሳኔ ፖሊሲ ድምጽ የሰጣችሁ ሰዎች ተሳፍራላችሁም ስህተት እንደሰራ ታውቃለ፣ ሲል በኤክስ ገጹ አስፍረዋል። በጁን አራት ኤለን መስክ አዲስ ህግ እንዲወጣ በይፋ ጠይቀዋል። የአሜሪካ መንግስት በጀትን ጉድለት በከፍተኛ ደረጃ ለማሳደግ ና የግብር ጣሪያን መጨመር የለበትም ሲሉ አጽንኦት ሰጥተዋል። በዶናልድ ትራምፕ የቀረበውን የተለየ ህግ በመቃወሙም ተከታዮቻቸውን እንዲቃወሙ አሳስቧል። ወደ ሴናተር ወይ ደውሉ፣ ወደ ኮንግረስ ወይ ደውሉ፣ ኪሳራ ነው። አሜሪካ እንደህን አይደለችም አለም ከዚያም በኋላም ትራምፕ የመንግስት ድጎማዎች እናስወግዳለን በሚል ዛቻ ተናገሩ። መስክም ትራምፕን በማታለልና በአመራር ውቀት ከሰዋል። መስክ ትራምፕ ከስልጣን ይውረዱ መከሰስ አለባቸው እና በሳቸው ምትክ መከተላቸው ጄዲ ቫንስ ስልጣኑን ይረከቡ አሉ። ብዙም ሳይቆይ ለኤሌን አጸፋዊ መልስ የሰጡት ትራምፕ እነሆ ኤሌን እና እኔ ጥሩ ግንኙነት ነበረን። ከአሁን በኋላ ግን ያ እንደሚሆን አላውቅም። ስለኔ በጣም ቆ ነገሮችን ተናግሯል እና ኤሌን በኔ ላይ ቢነሳ ቅር አይለኝም። ነገር ግን ያን ማድረግ ነበረበት ያሉት ትራምፕ እኔ ኤሌንን ብዙ ረድቻለሁ እና አሁንም ለኮንግረሱ የቀረበው አዲስ ረቂቅ በጣም ታላቅና ጥሩ ነው ሲሉ ምላሽ ሰጡ። ኤሌን መስክም አለ ውሸት፣ ይህ ረቂቅ ህግ አንድም ጊዜ እንኳን አልታየም እናም በሌሊት በፍጥነት የጸደቀ በመሆኑ ማንም የኮንግረስ አባል ያነባው አይችልም ሲል ትራምፕን በነገር ሸንቁጧቸዋል። እነዚህን እና ሌሎች በ24 ሰዓታት ውስጥ የተለዋውጧቸውን መልእክቶችን ጨምሮ እንዲህ እንዲያ እያለ በቃላት ሩራ ታጅቦ ውስጥ አጡፎ የቀጠለው የሁለቱ ወዳጆች ጠብ የአሜሪካን ፖለቲካና ኢኮኖሚያዊ ስጋትን እንደደቀነም እየተነገረ ይገኛል።